ፋኖን ሲጨረግዱ የነበሩ ሰዎች የመስጂዱ ኢማም፣ ካዲሞች እና የመድሊስ አመራሮች ህይወት እንዳለፈ መስጅድ ገብቶ የጨፈጨፈው ፋኖ ፕሮፓጋንዳ በአብዱልጀሊል ሼክ አሊ ከሳ በመካነ ሰላም መስጅድ የተፈጸመውን ጭፍጨፋ ለመሸፈን የተዘረጋ የጥላቻና የማታለል ኔትወርክና ታክቲክ ወደ ቦሎ መካነ ሰላም ከተማ የሚገኘው መስጅድ ኑር ውስጥ በኢሻ ሰላት ላይ በነበሩ ኢማም፣ የመስጅድ አገልጋዮች እና ምስልምና ጉዳዮች አመራሮች በፋኖ ታጣቂዎች የተፈጸመው ጭፍጨፋ በዘመና ናቸን ካሉ የጦር ወንጀሎች ጋር የሚመደብ አሰቃቂ ድርጊትም ነው። ይህ ድርጊት በራሱ የከፋ ወንጀል ሆኖ ሳለ ወንጀሉን ለመደበቅ ለማስተባበርና የጥቃቱን ሰለባ የሆነውን ህዝብ ሙስሊሙን በድጋሚ ለመናቅና ለማታለል የተሰሩት ፕሮፓጋንዳ ስልቶች የፋኑን እንቅስቃሴ ምንነትና የወደፊት አደጋውን በግልጽ ያሳያሉ። በፋኑና በልሳናቱ የተሰራ ያለው ፕሮፓጋንዳ ከእስራኤልና ከሌሎች የጦር ወንጀሎች ፈጻሚዎች የፕሮፓጋንዳ ስልቶች ጋር በማነጻጸር የፋኑ ፕሮፓጋንዳ የጦር ወንጀሎችን መደበኛ ስልቶችን እንዴት እንደተከተለ ህዝበ ሙስሊሙን ምን ያህል እንደናቀና ለወደፊትም ጥቃቶች መንገድ እንዴት እያመቻቸ እንደሆነ መረዳትም ተገቢ ነው። የጦር ወንጀልን ለመሸፈን የሚነዙ ፕሮፓጋንዳዎች፣ በጦርነት ወቅት የሚፈጸሙ ጭፍጨፋዎችና የጦር ወንጀሎች ሁልጊዜም በጠንካራ ፕሮፓጋንዳ ዘመቻ ይታጀባሉ። ዓላማው ወንጀሎቹን ከተጠያቂነት ማዳን፣ የደጋፊዎችን ሞራል መጠበቅ፣ የገለልተኛ ታዛቢዎችን አእምሮ ማወቅና የተጎጂው ማህበረሰብ የበለጠ ማሸማቀቅም ነው። ከእነዚህ ፕሮፓጋንዳዎች ከሚ የሚከተሉት ዋና ዋና ስልቶች ላይ የተመሰረቱ ናቸው። አንደኛ፣ የመካድ ስልት ወይም ደግሞ ዲኒያሊዝም፣ ወንጀሉ መፈጸሙን ሙሉ በሙሉ ማስተባበል ነው። ይህ የመጀመሪያው የመከላከል መስመር ሲሆን ማስረጃዎች ገና ሳይሰበሰቡና ሳይሰራጩ ሲቀሩ ውጤታማ ሊሆን ይችላል። ሁለተኛ፣ የማጽደቅና የማስተባበያ ስልት ወይም ደግሞ ጀስቲፊኬሽን ራሽናላይዜሽን፣ ወንጀሉ መፈጸሙ ሲታወቅ መካድ በማይቻልበት ጊዜ ድርጊቱን አስፈላጊና ህጋዊ ለማስመሰል የሚደረግ ጥረት ነው። ይህ ጠላት በቅዱስ ስፍራ መሽጎ ነበረ፣ እነሱ ጥቃት ፈጽመዋል፣ የተገደሉት ንጹሐን ሳይሆኑ ተዋጊዎች ናቸው የሚሉ ትርክቶችን ያካትታል። ይህ በወታደራዊ ቋንቋ የኢላማን ሰብአዊነት መግፈፍ ወይም ደግሞ የሁማናይዜሽን ኦፍ ዘ ታርጌት በመባል ይታወቃል። ሰለባዎቹ ወደ ህጋዊ ወታደራዊ አላማነት በመቀየር ወንጀሉን ህጋዊ በማስመሰል ይሞክራሉ። ናዚ ጀርመን አይሁዶችን ከማጥፋታቸው በፊት የጀርመን ጠላቶች ተንኩል። ተከታተለኞች እና ሰብአዊ ያልሆኑ በማለት ሰብአዊነታቸውን በፕሮፓጋንዳ ገፈዋል ወይም ደግሞ ሞክረውባቸዋል። የሴራ ማዕከላት በማለት ለጥቃት ህጋዊ ሽፋን ይሰጡም ነበረ። እስራኤል በፍልስጤም ላይ በምትፈጽማቸው ጥቃቶች በተደጋጋሚ የትምህርት ቤቶችን ሆስፒታሎችንና ና መስጊዶችን በቦምብ ስታወድም የምትሰጠው ዋነኛ ምክንያት የሃማስ ታጣቂዎች ተጠልለውበታል ወይም የጦር መሳሪያ መከማቻ ነው የሚል ነው። ይህ በመካነ ሰላም መስጅድ ላይ የቀረበው ምክንያት በትክክልን ያንጸባርቃል። ሶስተኛ የማንነትን ማጠብ ወይም ደግሞ አይዴንቲቲ ላውንድሪንግ እና የማካተት ቅዠት ወይም ደግሞ ኢሉዥን ኦፍ ኢንክሉዥን። ወንጀሉ የተፈጸመው በዘሩ ወይም በሃይማኖት ጥላቻ መሆኑን ለማስተባበል አጥቂው ቡድን በውስጡ ከተጠቂው ማህበረሰብ የተውጣጡ ተወካዮች እንዳሉት አድርጎ ያቀርባል። ይህ ቶኬኒዝም በመባል የሚታወቅ ሲሆን እኛ ሙስሊሞች ወይም ደግሞ የእናንተ ወገኖች አሉን፣ ስለዚህ ድርጊቱ ጸረ ሙስሊም ደግሞ ጸረ ወገን ሊሆን አይችልም የሚል የተሳሳተ አመክንዮን ለመፍጠር ያገለግላል። አራተኛ፣ የተረክት ቁጥጥርና መስረቅ ወይም ደግሞ ናሬቲቭ ኮንትሮል ኤንድ ሂጃኪኝ የተጎጆ ማህበረሰብ ምልክቶች፣ ጀግኖችና ፕሮጀክት በመውሰድ ለራስ ፕሮፓጋንዳ ማዋል ነው። ይህ እጅግ የከፋ የንቀት ምልክት ሲሆን የተጎጂውን ህመምና ታሪክ በመስረቅ ለገዳዩ ዓላማ ማዋልን ያመለክታል። የፋኖ ፕሮፓጋንዳ ስልቶች የትኞቹን ተጠቀመ የሚለውን እንመልከት። በመካነ ሰላም መስጂድ ኑር ከተፈጸመ ጭፍጨፋ በኋላ የፋኖ ወገኖች የተጠቀሟቸው ፕሮፓጋንዳዎች ከላይ ከተዘረዘሩት የጦር ወንጀሎች ለመመደባቸው ስልቶቹ ጋር አንድ ለአንድ ይጣጣማሉ። አንደኛና ሁለተኛ ከመካድ ወደ ማጽደቅ የእስራኤልና የናዚ ታክቲክ ድግግሞች የፋኖ የመጀመሪያ ምላሽ ጭፍጨፋውን መካር ነበረ። ይህ የተለመደ የድንጋጤ ምላሽና ማስረጃን የማጥፋት ሙከራ። ሆኖም እውነታም በምስክርነትና በማስረጃዎች መውጣትም ሲጀምር በፍጥነት ወደ ሁለተኛው ስልት ተሸጋገሩ። ይኸውም ግድያውን አምኖ ማጽደቅ ነው። ፕሮፓጋንዳው ግድያው የተፈጸመው መስጂድ ውስጥ የጠላት ኃይል ወይም ደሞ መከላከያ ሚሊሻ ስለመሸገ ነው የሚለው ትርክ ከእስራኤል የጦር ኃይል የፕሮፓጋንዳ መዝገብ በቀጥታ የተቀዳ ነው። እስራኤል ጋዛ ውስጥ የአልሽፋ ሆስፒታልን ስትደበድብ የሃማስ ኮማንድ ማዕከል ነው እንዳለቸው ሁሉ ፋኖም መስጂድ ኑርን የጠላት ምሽግ በማለት ወንጀሉን ወደ ህጋዊ ወታደራዊ እርምጃ ለመቀየር ሞክሯል። ይህ ስልት አንደኛ፣ ወንጀሉን ወደ ህጋዊ የጦርነት ምትቀይሮታል። ሁለተኛም ሰለባ የሆኑትን የኢማምና ምዕመናን ተዋጊዎች በማለት ሰብአዊነታቸውንም ገፏል። ሶስተኛ መስጅዱን የሰላም እና የአምልኮ ቦታ መሆኑን በማሳጣት ወታደራዊ ምሽግ የሚል ስያሜም ሰጥተውታል። ይህ ፕሮፓጋንዳ በመስጅዱ ውስጥ ምንም አይነት የመንግስት ኃይል አለመኖሩ እየታወቀ መሰራጨቱ ድርጊቱ ሆን ተብሎ በንጹሀን ላይ ያነጣጠረ መሆኑና ፕሮፓጋንዳውም ይህን ለመሸፈን የተፈጠረ ውሸት መሆኑን ያረጋግጣል። ሶስተኛና አራተኛና አምስተኛ የማንነት ማጠብና የማታለል ስልቶች እነዚህ ሶስት ነጥቦች አንድ ላይ እንደሚታዩ ፋኑን የማንነት ማጠብ ወይም ደግሞ አይደንቲቲ ላውንደሪንግ ዘመቻ ያሳያሉ። የጥቃቱ ዋነኛ ሰለባዎች ሙስሊሞች ሲሆኑ ድርጊቱን በአምልኮ ቦታቸው ላይ ሲፈጸም፣ ትግሉ ጸረ ሙስሊም እንዳይመስል ለማድረግ የተነደፉ ናቸው። ትግሉ ሃይማኖታዊ አይደለም፣ የምንታገለው ለአማራ ሙስሊሞች ነው ወይም ደግሞ ፕሮፓጋንዳ ሶስት ማለት ነው። የሚያብረቀርቅ አጠቃላይነት ወይም ደግሞ ግሊቲሪንግ ጀነራሊቲ በመባል የሚታወቅ የፕሮፓጋንዳ ስልት ነው። ድርጊቱ ከሚናገረው በተቃራኒ ሙስሊም ቃላትን አደ ሲልን አይሻ አላሂ ወዘተ በመጠቀም አዎንታዊ ስሜትን ለመፍጠር ይሞክራሉ። መስጊድ ውስጥ ሙስሊሞችን የገደሉ ትግላችን ለሙስሊሞች ነው ማለት የተግባርና የቃል ግጭት የታየበት የንቀት ጥግ ነው። ሙስሊም ሙስሊም ፋኖች እንደ ምስክር ማቅረብ ፕሮፓጋንዳ አራትና አምስት ፕራክቲካል ሙስሊም ያልሆኑ ወይም ደግሞ የሙስሊም ስምና ልብስ ያላቸው ግለሰቦችን በማቅረብ እኛ ሙስሊሞችን ድርጊቱ ትክክል ነበር እንዲሉ ማድረግ ቶኬኒዝምና የሐሰት ምስክርነት ወይም ደግሞ ፎልስ ቴስቲሞኒያል

ይህ ስልት አንደኛ ከውስጡ የመጣ ድጋፍ እንዳለ ያስመስላል። ሁለተኛ የሙስሊሙ ማህበረሰብ ለመከፋፈል ይሞክራሉ፣ ወይም ደግሞ እነሱም እኮ መስከረውታል ይሄንን ድርጊት። ሶስተኛ የድርጊቱ ጸረ እስልምና ገጽታን ለማደብዘዝ ይሞክራሉ። በሙስሊም ስም የሚጽፉ ጺም ስማት ረዝመው ጥምጣም ያሰሩ ግለሰቦች እንደ ሙስሊም ተዋጊ ማቅረብ የፕሮፓጋንዳውን ጥልቀትና የማታለል ደረጃ ያሳያል። የህዝበ ሙስሊሙ የማሰብ ችሎታ የሌለውና በውጫዊ ገጽታ ብቻ የሚታለል አድርጎ ከመቁጠር ወይ የተመነጨ የነቀት ተግባርም ነው። ስድስተኛ የትርክት ስርቆት የሙስሊሙን ህመም ለገዳዩ ዓላማ ማዋል። ይህ ከሁሉም በላይ የከፋውና የፋኖ ፕሮፓጋንዳ የደረሰበትን የሞራል ዝቅጠት የሚያሳይ ስልት ነው። እነዚህ ላይ የቀረቡት መረጃዎች የፕሮፓጋንዳውን እኩይነት የበለጠ ያጋለጣሉ። የሙስሊም ጀግኖችና ሰማዕታትን፣ የወሎ እስልምናና ሙስሊሞችን የትግል ታሪክ በዘመናቸው የሙስሊሙ ጥቃት አመቻች የነበሩ ስብዕናቸውን አብዝቶ መጠቀም ሼህ ሁሴን ጀብሪል በመቻቻል ሽፋን የመቻል ትርክትን መፍጠር ሐጅ ዑመር ኢድሪስ አማራ በመሆናቸው ተገለሉ በሚል የሐሰት ትርክት ለራሱ ትግል ጋሻ በማድረግ የሙፍቲውን ትግልና ማንነት መስረቅ ነው። የተከበሩት አባባ ሼህ ዑመር ለዚህ ወንጀላቸው መደበቂያ ማድረግ፣ ወላሂ ከእንግዲህ አማራ አልሆንም ብላ የተገደለችው አኢሻ መሐመድ ደም ለመበቀል እንደሆነ መናገር። የቀረበው መረጃ እንደሚያሳየው ይህ ትርክት ውሸት በመሆኑ ርግጡ የባሰ ወራዳ ይሆናል። ይህ ማለት የሌለን ሰማዕት ፈጥረው በዚያ የውሸት ትርክት ፕሮጀክት ላይ የሰራቸውን ፕሮፓጋንዳ እየገነቡ ነው ማለት ነው። ይህ የናዚው ፕሮፓጋንዳ ሚኒስቴር ጆሴፍ ጎብልስ ትልቅ ውሸት በተደጋጋሚ ከተነገረ እውነት ይሆናል የሚለው መርህን መከተልም ነበር። አደማሌ የተባለው ግለሰብ እንደተገለጸው ተራ ወንበዴና ሽፍታ ሆኖ ሳለ በስርዓቱ የተገደለብን አመራራችን በማለት የውሸት የጀግንነት ካባ ማልበስ፣ የፕሮፓጋንዳ ማሽኑ ከምንም ተነስቶ ሰማዕት በመፍጠር አቅሙን ያሳያል። ይህ የውሸት ትርክት በመፍጠር የደጋፊዎች ስሜት ለመቀስቀስ የሚደረግ የታወቀ ስልት ነው። አንድ የፋኖ መሪ የተገደሉት ኢማም አጎቴ ናቸው ብሎ መግለጫ እንዲሰጥ ማድረግ የወንጀሉን የቤተሰብ ጉዳይ ለማስመሰልና የሐዘኑን ጥልቅ ለማሳነስ የተደረገ እጅግ ርካሽ ሙከራ ነው። ይህ የተደረገ ስርቆት ወይም ደግሞ ናሬቲቭ ሂጃኪንግ ስለተባለው በድጋሜ የመግደል ያህል ነው። ህመሙን፣ ታሪክንና ምልክቶቹን በመውሰድ አልፎ ተርፎም የውሸት ታሪክ በመፍጠር የወንጀሉን መልክ ለመቀየር መጠቀም ህዝበ ሙስሊሙን ምን ያህል እንደና

እንደማያከብሩት ያሳያል። በመካነ ሰላም መስጅድ ኑር የተፈጸመው ጭፍጨፋ ተከትሎ የፋኖ ፕሮፓጋንዳ ማሽን የተጠቀመባቸው ስልቶች ድንገተኛ ወይም ያልታሰቡ ሳይሆኑ በታሪክ እንደ ናዚ ጀርመን ካሉ የዘር ማጥፋት አራማጆችና በዘመናችንም እንደ እስራኤል ካሉ ወገኖች ጋር ተመሳሳይነት ያላቸው የተፈተኑ ስልቶች በጥንቃቄ የተቀዱ ናቸው። አንደኛው የንቀት ጥግ ፕሮፓጋንዳው በሙሉ ህዝበ ሙስሊሙ በቀላሉ የሚታለል በስሙ በሚነገዱ ጥቂቶች ግለሰቦችን የሚወና ለማናበድ የራሱ ጀግኖችና ሰማዕታት ታሪክ ከገዳዮቹ ሲሰማ እውነት ነው ብሎ የሚቀበል የዋህ ሰብስብ አድርጎ ያያል። ይህ ጥልቅ ንቀት ነው። ሁለተኛ የወደፊት ጥቃት ማሳያ። አንድ ቡድን የፈጸመውን ወንጀል በዚህ ደረጃ በተደራጀ ፕሮፓጋንዳ ሲያጸድቅና የሰለባዎቹን ማንነት ሲያጠፋ ለቀጣይና ለባሰ ወንጀል ራሱ እያዘጋጀ መሆኑን ያመለክታል። መስጅዱ በወታደራዊ ካምፕ ሊሆን ይችላል የሚለው ትርክት ከተለመደ የትኛው መስጅድ ለጥቃት የተፈቀደ ይሆናል? እማሞች ተዋጊዎች ሊሆኑ ይችላሉ የሚለው ትርክት ከተሰረጸ የትኛውም ሃይማኖት መሪ የጥቃት አላማ ሊሆን ይችላል ማለት ነው። ሦስተኛ የታሪካዊ ስህተት ድግግሞች በታሪክ እንደ ሩዋንዳው ኢንተርሃምዌ እና የቦስኒያው የሰርብ ሚሊሻዎች ያሉ ቡድኖች የዘር ማጥፋት ወንጀል ከመፈጸማቸው በፊት በወቅቱ ተጎጂዎቻቸውን ጠላት፣ ከሃዲ እና አገር አጥፊ በማለት በፕሮፓጋንዳ ሰብአዊነታቸውን ገፈዋል። የፋኖ ፕሮፓጋንዳዎች ይህንኑ አደገኛ መንገድ እየተከተለ ነው። በመካነ ሰላም መስጂድ የተፈጸመው አሰቃቂ ጭፍጨፋ እና እሱን ለመሸፈን የተደረገው ፕሮፓጋንዳ ዘመቻ ፋኖ ለሙስሊሙ ማህበረሰብ ያለውን ጥልቅ ንቃት እና ለወደፊት ሊደርስ የሚችለውን አደጋ በመግለጽ የሚያሳይ ነው። ይህ ጉዳይ በቀላል የፖለቲካ ንትርክ የሚታለፍ ሳይሆን የጦር ወንጀልን፣ የመረጃ ጦርነትና የጥላቻ ርዕዮተ ዓለምን አደጋዎች በአንድ ላይ የያዘ ሁሉም ትምህርት ሊሆንበት የሚገባ ነው።